የጀርባ ወይም የወገብ ህመም በርካቶች የሚያጋጥማቸው ሲሆን አብዛኞቻችን በህይወት ዘመናችን ቢያንስ አንድ ጊዜ የጀርባ ህመም ያጋጥመናል። የጀርባ ህመም በተለያዩ ምክንያቶች ሊመጣ ይችላል። ይህም በጀርባችን ላይ ከሚገኙ አካላት ከቆዳ፣ ከጡንቻ፣ ከአጥን፣ ከነርቭ ላይ ህመሙ ሊነሳ ይችላል። ለጀርባ ህመም ወይም ለወገብ ህመም የሚያጋልጡ አጋላጭ ሁኔታዎች ምን ምን ናቸው? በመጀመሪያ ረጅም ሰዓት መቆም ወይም መቀመጥ ረጅም ሰዓት ሲቀመጡ ጎበጥ የሚሉ ከሆኑ የአከርካሪ ሊጋመንታችን ከአቅም በላይ ይለጠጥ እና የጀርባ አጥንታችን ሊወጠር ያደርጋል። ይህም የጀርባ ህመምን ያስከትላል። ሌላኛው የምንተኛበት ፍራሽ ነው። ስስ የሆነ ፍራሽ መጠቀም የታችኛው የጀርባ ክፍል እንዲሰምጥ በማድረግ የአከርካሪ አጥንቶች ያደርጋል። ይህም ደግሞ የአከርካሪ መገጣጠሚያዎች ላይ ውጥረትን በመፍጠር የወገብ ህመምም ያስከትላል። ሌላው በሆድ በኩል መተኛት ነው። በሆድ በኩል ሲተኙ በጀርባውና በአከርካሪ አጥንቶ ላይ ተጨማሪ ሸክም ስለሚጨምሩ ለህመ መባባስ ምክንያት ይሆናል።